በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ። የአምላካችን የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ያደራ ልጆች፣ በያላችሁበት ይህንን ትምህርት ሄድን መልእክት የምትሰሙ እግዚአብሔር ቤተሰቦች ሁላችሁም እንደምን ሰንበታችሁ። በዚህ በጾም ወቅት ነው እና ያለነው። ሁላችንም እንዴት ናችሁ? በመንፈሳዊ ህይወት እየበረታችሁ በጾምም እየተጋደላችሁ እንደሆነ ተስፋ አደርጋለሁ። ድል የሚነሳንን በነገሮች ሁሉ የሚፈታተንንን ሰይጣን ከእግራችን በታች እንዲጥልልን የአምላካችን የሎ እግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ ዛሬ ወገኖቼ ዛሬ የመጣሁት እንደተለመደው ሁሉ የሶስተኛውን ሳምንት ትምህርት ለማቅረብ ነው። ወይም ምኩራብ ተብሎ የሚጠራው ሳምንት ነው። ይሄ ሳምንት የማንጻት ሳምንት ነው የሚባለው ወይም ቤተ መቅደስን ያነጻበት ሳምንት ነው። በዚህ ቤተ መቅደስን በማንጻት ሳምንት ሶስት ነገሮችን ነው ያደረገው ኢየሱስ ክርስቶስ። አንደኛው አይሁድን የገሰጸበት ሳምንት ነው፣ ሊቃነ ካህናትን ለመጀመሪያ ጊዜ ከቤተ መቅደስ ተገኝቶ የገሰጸበት ሳምንት ነው። ሁለተኛ ደግሞ በቤተ መቅደስ አዲሱን ስርዓት ያኖር ዘንድ አሮጌውን ስርዓት ያስወገደበት ወቅት ነው። አሮጌው ስርዓት ማለት አሮጌው መስዋየት ለማለት ነው። ይህ በዮሐንስ ወንጌል ምዕራፍ ሁለት ከቁጥር 13 ጀምሮ ስንመለከት ለመስዋዕት የሚሆኑ ነገሮችን ነው እንዲወጡ ያደረገው በዚያ በቤተ መቅደስ ተገኝቶና፣ በእርግጥ መባውንም እንዲወጡ አድርጓል። ከዚህ በኋላ መባችሁ መስዋዕታችሁ ሌላ ነው ለማለት አሮጌውን መስዋዕት እንዳስወገድ እንመለከታለን። ሶስተኛው ደግሞ በቤተ መቅደስ የሚገኙ ሁሉ እንዴት ማገልገል እንዳለባቸውና ምን አይነት አገልግሎት በቤተ መቅደስ መሰጠት እንዳለበት ትምህርት የሰጠበት ወቅት ነው። እነዚህ ሶስቱ ነገሮች ነው እንግዲህ ዛሬ የምንመለከተው ማለት ነው። ለምድ ነው። ጌታ ወደ ቤተ መቅደስ ገብቶ ወደ ቤተ መቅደስ በገባ ጊዜ ምን ሲያደርጉ አገኛቸው ነው የሚለው የንግድ ቦታ አድርገውት አገኛቸው ይላል። በቤተ መቅደስ ሶስት ነገሮች ሲሸጡ አግኝተዋል። ርግቦች፣ በጎች እና በሬዎች ሲሸጡ እንዳገኘ ዮሐንስ ወንጌላዊ ጽፎልናል። እንዲሁም ደግሞ ወርቁን ለብር ብሩን ለወርቅ ወይም ወርቁን ነጩን ወርቅ በቀይ ወርቅ ቀዩን ወርቅ በነጭ ወርቅ ይለዋወጡ የነበሩ ለዋዋጮችም አጋጥሞታል ይሄ ማለት ምንድን ነው መባውም ነበረ መስዋዕቱም ነበረ እንግዲህ እንደምታውቁት በሬው በጉ እና ርግቡ እዛ መጽሐፍ ቅዱስ ላይ የተጠቀሰውን ብቻ ለማለት ነው ይሄ መስዋዕት ነው የነበረው በኦሪት ዘሌዋውያን ምዕራፍ አንድ ላይ ስንመለከት እንደምናነበው የሚቃጠል መስዋዕት ወይም የደህንነት መስዋዕት ተብሎ የሚቀርቡ እነዚህ ነገሮች ነበሩ በስም የተጠቀሱት እነዚህም በቤተ መቅደስ ስላየ ነው። ኢየሱስ ክርስቶስ ወደ መቅደስ የገባው ከዚህ በፊት ገብቶ አያውቅም ነበሩ ኢየሱስ ክርስቶስ ከተባለ፣ ኢየሱስ ክርስቶስ ማስተማር የጀመረው መጀመሪያም በመቅደስ ነው። መጠየቅም በሊቃውንቱ መካከል ተገኝቶ ይጠይቅ የነበረው መጀመሪያም በቤተ መቅደስ ነው። ያን ጊዜ ያላያቸውም ነበሩ ከተባለ፣ ጊዜው እስኪደርስ ዝም ብሏል። እግዚአብሔር ጊዜው እስኪደርስ ዝም እንደሚል ታውቃላችሁ። ኃጢአተኛን ሰው እስከ ጊዜው ድረስ እንደሚታገሰው ሰው እግዚአብሔር ኃጢአተኛ ንጉሥን እስከ ጊዜው ድረስ እንደሚያናክሰው ሰው እግዚአብሔር ኃጢአተኛ ካህንን በመቅደስ እንደሚተወው ታውቃላችሁ። ጊዜው እስኪደርስ ድረስ የቁጣው ጊዜ እስኪደርስ ድረስ ማለት ነው። ወይም ምናልባትም ከኃጢአታቸው ይመለሱ እንደሆነ በማለት እንደሚታገስ ታውቃላችሁ ክርስቲያኖች። እንደዚያ ነበር ዝም ያለው ኢየሱስ ክርስቶስ እንጂ በሉቃስ ወንጌል ምዕራፍ ሁለት ላይ እንደምናየው በመጀመሪያ ገና በአስራ ሁለት ዓመቱ እኮ መቅደስ ውስጥ ነበር ኢየሱስ ክርስቶስ፣ ለዚያውም ከካህናት አለቆች ጋር። ዛሬ ከነበሩት አልተሻሩም እኮ እነዛው ናቸው የቀጠሉ ናቸው፣ በዛው የቀጠሉ ናቸው። እና ከነዚያ ጋር አብሮ ነበረ። ግን በወቅቱ አልተናገራቸውም። ለምን? ጊዜው እስኪደርስ ድረስ ነው የታገሰን። እስከ ጊዜው እንደሆነ ታውቃላችሁ እየሰረቅ የታገሰን። እስከ ጊዜው እንደሆነ ታውቃላችሁ እያመነዘር የታገሰን። እስከ ጊዜው እንደሆነ ታውቃላችሁ በመቅደሱ ውስጥ የማይገባ ነገር እየፈጸም እስከ ጊዜው እኮ ነው እንጂ እግዚአብሔር፣ ጊዜ አለ እንጂ። አሁን እውነት ለመናገር ታቦቱ ግርስር ቁጭ ብለን አድማ እየሰራን ዝም የሚለን ይመስላችኋል? በዘር በቋንቋ የማይመደበውን የክርስቶስን ስጋና ደም ከአንድ ማዕድ እየተካፈልን በዘር በቋንቋ ተካፍለን እንዲህ እየተቋሰልን ዝም የሚለን ይመስላችኋል? እስከ ጊዜው ድረስ ግን ይታገሳል እግዚአብሔር። እስከ ጊዜው ድረስ ይታገሰናል እግዚአብሔር እንጂ እውነት ለመናገር አሁን በልባችን ያዘልነውን ጣዋታችንን አቁመን እስክንሰግድለት ድረስ፣ አሁን እየሰገድንለት ነው በእርግጥ። እስራኤል ከግብፅ ሲወጡ ጣዋት አዝለው ነው የወጡ በልባቸው ግን ምንድን ነው የተደረገው? ታቦቱን ይዞ ሙሴ ከተራራው ሲወርድ በልባቸው የተሸከሙትን ጣዖት አውጥተው ሲሰግዱለት ነው ያገኛቸው። ሌላ ነገር አዲስ ነገር አይደለም፣ መጀመሪያም በልባቸው የነበረ ነው። አሁን በልባችን የነበረውን ጣዖት አውጥተን፣ ይህን የዘረኝነት ጣዖት፣ ይህን የቋንቋ ጣዖት ሰገድንለት ይህን የሹመት ፍቅራችንን ይህን የገንዘብ ፍቅራችንን እሱን እንደ ጣዖት አቁመን እየሰገድን በደንብ ነው የተንበረከክነው። እውነት ለመናገር አሁን ለገንዘብ ያልተንበረከካል፣ አሁን ለሹመት ያልተንበረከካል፣ አሁን ቋንቋው ነገዱ ጣዖት ሆኖ ያለሰገደዋል። ለዚህ ሁሉ እየሰገድን ዝም አለ እግዚአብሔር። ለምን? እስከ ጊዜው ድረስ ነው እግዚአብሔር ጊዜ ስላለው። የሚቆጣበት ጊዜ አለው። ሰዎችን የሚሾምበት የሚሾልንበትም ጊዜ አለው። ሰዎችን ደግሞ የሚያጠፋበትም ደግሞ ጊዜ አለው ለዚያ ነው ዝም የሚለው፣ እንጂ አሁን እውነት ለመናገር እንደ ናዳብ እንዳቪዩድ በአንድ ቀን ቢፈርድ ኖሮ እግዚአብሔር ናዳብ አቪዩድን በኦሪዘል ምዕራፍ አስር ላይ እንደምናነበው አንድ ቀን እሳት ስላጠፉ አደል እንደ የመሰዊ የሆነ እሳት ስላጠፉ አደል በአንድ ቀን የሚቀስፍ መላክ የተላከባቸው። እኛ በእውነቱ ስንት እሳት ነው ያጠፋ ነው፣ ያላጠፋ ነው ነገር አለ። የፍቅር እሳትን አጠፍተነዋል። የአገልግሎቱን እሳት አዳፍንነዋል። ይሄ የአባቶቻችንን ያያዙትን የፍቅር እሳት ድራሹን እኮን ያጠፋ ነው አሁን ያላጠፋ ነው። በአንድ ቀን የሚፈርድ ቢሆን ኖሮ እግዚአብሔር ቢፈርድ ኖሮ ባይታገስ ኖሮ ማን ነበር በመቅደስ ገብቶ የሚያገለግለን ዛሬ? ይሄ ከባድ ነው። ይህን ማሰብ ይከብዳል። እና እንዲህ እስኪሆን ድረስ እግዚአብሔር ዝም ብሎ ነው። ያን ጊዜም ዝም አለ። በኋላ ግን ጊዜው ሲደርስ ለዋወጠው መጣ። መጥቶ ምንድን ነው ያደረገው? ቤትየ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይባላል። ወአንትሙሰ ረሰይክምዎ በአተ ፈያት፣ እናንተ ግን የሌባ ዋሻ፣ የወንበዴ ጋሻ አደረጋችሁት ብሎ በመጀመሪያ በመቅደስ ውስጥ ምን መደረግ እንዳለበት ነው ያሳያቸው። በመቅደስ ውስጥ የሚኖር ሰው ምን ማድረግ አለበት? የጸሎት ቤት ነው እና ሊጸልይ ይገባዋል። ወደ መቅደስ የምንሄድ ለጸሎት ነው። ሐዋርያት ራሱ ለምን ወደ መቅደስ ወጡ የሚለውን ለማስረዳት የሐዋርያት ስራ ምዕራፍ 3 ቁጥር አንድ ላይ ስትመለከቱ አርጉ ይጸልዩ ቤተ መቅደስ ነው የሚለው ይጸልዩ ወደ ቤተ መቅደስ ወጡ ነው የሚለው ተመልከቱት። ክርስቶስንስ ሊያስተምር ወደ መቅደስ ወጣ ይለዋል ሊያስተምር ስለዚህ መቅደስ የሚወጣው የሚያስተምር ሊያስተምር የሚማርም ሊማር የሚጸልይም ሊጸልይ የሚቆርብም ሊቆርብ ወደ መቅደስ ይወጣል ማለት ነው። ከዚህ ውጭ ሌላ ምንም አይነት ስራ እንዳንሰራ ነው በቤተ መቅደስ እያስተማረን ያለው። ምክንያቱም የምን ቤት ስለሆነ? የጸሎት ቤት ስለሆነ የእግዚአብሔር ቤት እኮ ነው እና ክብር ለት እውነት ለመናገር እግዚአብሔርን እኮ አሁን መኖሪያ መቀመጫ እኮ ነው ያሰጠነው። እውነት ለመናገር ሰውነታችን መቅደሱ ነበር፣ አሳደድ ነው። ከሰውነታችን በቂም በበቀል ምክንያት ቂመኞች፣ በቀለኞች፣ ጉቦኞች፣ ዘረኞች ሆነን አስወጣ ነው። እንዲሁም ህንፃ ቤተ መቅደሱም ላይ ደግሞ አስወጣ ነው። ምክንያቱም እዛ ሄደን እንሰርቃለን፣ እዛ ሄደን እንሰራለን፣ እዛ ሄደን እንተማማለን፣ እዛ ሄደን እንበላላለን፣ እዛ አይደል? እንዲህ ነገሮች ሁሉም ያልኩት መቅደስ ውስጥ ታቦቱ ግስር። ስለዚህ እግዚአብሔር የት ነው አድሮ እኛን የሚቀድሰን? ምን ላይ ነው አድሮ የሚባርከን? አረብ እውነት ቤቱ የጸሎት ቤት ነው። ክርስቲያኖች፣ ይሄ እኮ የእግዚአብሔር ቤት ነው። ይሄ እኮ የጸሎት ስፍራ ነው። የተቀደሰ ስፍራ ነው። እዚህ ቦታ ላይ ነው ሀና ቆማ ጸሎቷ የተሰማላት እዚህ ቦታ ላይ ነው ተመልከቱት። እዚህ ቦታ ላይ ነው አባቶቻችን መሥዋዕት አቅርበው መሥዋዕታቸውን ከሰማይ የወረደ እሳት የበላላቸው እንደነ ኤልያስ ያሉ ቅዱሳን የተባረኩበት ቦታ ነው። ስለዚህ እንደነዚያ ልንባረክ ነው የምንመጣው። እዚህ ቦታ ላይ ነው የአቀራጭ ሰው መጥቶ አቀርቅሮ በጸለዩ ጸሎት ተፈውሶ ሄዱ ጸድቆ የተመለሰው እዚህ ቦታ ላይ ነው፣ ጸድቀን የምንመለስበት ስፍራ ነው መሆን ያለበት። እሱን በመጀመሪያ ያሳየ ማለት ነው፣ መቅደስ ስትገቡ እንዲሁኑ ለማለት ጸልዩ ለማለት ጸሎት አስተምሮናል የትን ጸልዩ ቤተ መቅደስ ስለዚህ ቤተ መቅደስ የጸሎት ስፍራ የሚለውን ቤተ መቅደስ እኮ የሰማይ ደጅ ናት ያዕቆብ ሲናገር አልሰማችሁትም በኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ጀምሮ በተቀመጠው ራእይ ላይ መሰላሉ ቆሞ ያየበትን ስፍራ እኮ ይሄ ስፍራ እንዴት ያስፈራ በዚህ ቦታ ላይ የእግዚአብሔር ቤት ይሰራል ብሎ ዘይት አነጽ ቤተ እግዚአብሔር ከዚህ ቦታ ላይ እግዚአብሔር ቤት ይሰራል ብሎ ትንቢት ተናግረው እኮ ሄደው ልብ በሉ ክርስቲያኖች፣ እና እግዚአብሔር ትንቢት ያናገርበትንም ቦታ እግዚአብሔር የተቀመጠበት መሰላል ተዘርግቶ የታየበት ይሄ መሰላል እኮ መስቀል ነው ክርስቲያኖች። ይሄ መሰላል እኮ ቅዱስ ቁርባን ነው። ይሄ መሰላል እኮ ነፍሳችን ወደ ሰማይ የምትወጣበት ቅዱስ ወንጌል እኮ ነው የምትማሩት ወንጌል እኮ ነው ክርስቲያኖች። ሰዋሶ ነፍስ የተተከለበት ቦታ ነው ይሄ ቦታ አይቀልድበትም። ለዚህ ነው ክርስቶስ በመጀመሪያ የጸሎት ቤት ይባላል ብሎ ነገረን። ስርዓቱን አሳየን ማለት። ሁለተኛ መስዋዕቱን ነው የለዋወጥ። ቅድም እንደነገርኳችሁ ላሙ፣ በጉ፣ ጊደሩ ይሄ ርግቡ፣ ዋኖሱ መስዋዕት ነው የነበረው። የለወጣቸው ደግሞ ያስወጣቸውን ነገሮች ሶስቱ ናቸው። መጽሐፍ ቅዱስ የጠቀሳቸው በሬ፣ በግ እና ርግ ነበሩ እንዲወጡ ያደረጋቸው። ለምን የነዚህ እነዚህ መስዋዕትነት ዘመን አለፈ ሲል እኮ ነው አለፈ አሁን ደግሞ ሌላ ምድራዊ ስጋ እርደን በእግዚአብሔር ፊት የምናቀርብበት ዘመን ለጊዜው እርቅ ነበር እንጂ ለፍጹም እርቅ አልነበረም እና እነዚያ ለእኛ ቤዛ ሊሆኑ የሚችሉ ነገሮች አልነበሩም አበቃ ሲል ነው እውነት ለመናገር በስጋ የምንኖረው እስከ መቼ ድረስ ነው በመንፈስ እንድንኖር ነው ክርስቶስ ከዚህ በኋላ በመንፈስ የሚቀርብ አዲስ መስዋዕት ነው የሚቀርብልን እሱም መለኮት የተዋህደው የክርስቶስ ስጋ እና ደም የሚቀርብልን እሱ ነው። በመንፈስ የሆነ መስዋዕት በመንፈስ ሆነን የምናቀርበው መስዋዕት ነው። በመንፈስ እንመላለስ። ከዚህ በኋላ በመንፈስ የምንመላለስበት ዘመን እንደሆነ ለማሳየት ነው። እነዚህን ሥጋዊ ነገሮችን በሙሉ ያስወጣው እኮ እዚህ ውስጥ ስትመጡ መንፈሳዊ ነገር ብቻ አስቡ ለማለት ነው። ክርስቲያኖች፣ እዛ ውስጥ ስንገባ ይሆንልናል በእውነት መንፈሳዊ ነገር ብቻ ማሰብ ተችሎናል፣ ተገብቶናል። በእውነት መንፈሳዊ ነገር አቅም አገኝታችኋል፣ ክርስቲያኖች መንፈሳዊ ነገር ብቻ ለማሰብ መቅደስ መንፈሳዊ ጸሎት ብቻ ለመጸለይ አቅም አግኝታቸዋል የእግዚአብሔር ቤተሰቦች መንፈሳዊ ጸሎት ማለት እኮ ወገኖች ሀና እንደ ጸለይችው አይደለም የሀና ጸሎት ስጋዊ ጸሎት ነው የሚባለው ለምን የሀና ጸሎት ልጅ ስጠኝ ተብሎ የቀረበ ጸሎት ስለነበረ ነው በመጽሐፈ ሳሙኤል ቀዳማዊ ምዕራፍ አንድ ላይ እንደምንመለከተው ያስለቀሳት ስጋዊ ጉዳይ ነው የአብርሃምም ጸሎት ስጋዊ ነው ልብ በሉ ክርስቲያኖች ምድራዊ ርስት እንዲሰጠው ዘር እንዲሰጠው ነበራ ጸሎቱ ዘር እሰጥሃለሁ ብለ ነበር። የት አለ? በቃ እሱ ነበር የአብርሃም ጭንቀቱ። ኦሪት ዘፍጥረት ምዕራፍ 15 ተመልከተት። በቃ ጋሻህ ነኝ አልከኝ፣ ቃል ኪዳን ሰጠ፣ ግን የት አለ ልጄ? በቃ ምክንያቱም ባሪያ ሊወርሰኝ ነው። በቃ ነበር የአብርሃም ጭንቀቱ የነበረውና ይሄ ስጋዊ ጸሎት ይባላል። እኛ ግን የመንፈስ ጸሎት እንድናቀርብ ነው የታዘዝን። መንግስተህ ትምጣ የምትል መንግስተ ሰማያት እንድትሰጠን እስክትሰጠን ድረስ ማልቀስ ይጠበቅብናል። ሌላውንማ እግዚአብሔር የሚሰጠን ስለሆነም እግዚር አስቀድማችሁ ጽድቁ መንግስቱን ተመኙ አይደል ያለው። የሚገርማችሁ ነገር ጽድቁ መንግስቱን ተመኙ ብሎናል። አድር ክርስቶስ ግን ደግሞ የዕለት እንጀራችን ስጠን በሉኝ ብሎን ደግሞ ንግሮናል። ተመልከቱት፣ አይቃረንም። ይሄ ካላችሁ አይቃረንም፣ ለምን ካላችሁ፣ የዕለት ነው ያለው። የዕለት እንጀራ ስጣ፣ በጣም የምትገባ ልመና ናት። የዓመት አይደለም ያለው። ሌላውን እግዚአብሔር ያስባል። የዛሬውን ነው እንጂ የነገውን አይደለም የምንለምነው፣ የዕለቱን ነው ለዚያውም ደግሞ የምንለብሰውን ልብሳችንን የምንጠጣውን የምንጠጣው መጠጣችንን ሌላውንም የሚያስፈልገ የምናድርበትን ቤታችንን አብሮ ያካተት እኮ በጣም በትንሹ ነገር የዕለት ምግባችንን ስጠን ብለን ቀለል አድርገን ምድራዊውን ነገር በትንሹ እንድንለምን ነው። መንግስት የሰማያትን ግን ትምጣለን እያል በሰፊው ነው የምንለምነው። ነው የአንተናትና ይቺ መንግስት የአንተናትና ስጠን እያል እንድንለምነው ነግሮናል ማለት ነውና። እዛ መቅደስ ውስጥ ስንገባ የእግዚአብሔር ቤተሰቦች መንፈሳዊ ነገር እንድናስብ ነው እያስተማረን ያለው ማለት ነው። አለበለዚያማ ለምን አስወጣባቸው? አሁን ስታስቡት ለምን አስወጣባቸው? ለምንድን ነው ያባረርባቸው? መቀመጫቸው ስን የገለባበጠባቸው ለምንድን ነው ከተባለ ለቤተ መቅደሱም ሌላ ሹም ሾሞለታል። አሁን ገበያ መፍታት እዚህ ላይ እውነት ለመናገር የአምላክነቱንም የሰውነቱንም ስራ ሰርቷል። ኢየሱስ ክርስቶስ እንደ ሰውነቱ ታይቷል። እንደ አምላክነቱ ደግሞ በስልጣኑ ይህን ሁሉ ነገር አድርጓል። እንደ አምላክነቱ በስልጣን ቤቴ ነው ያለው የጸሎት ቤት ይባለ ወይም የአባቴ ቤት ቢልም ሁለቱም ይሰዳል ማቴዎስ ምዕራፍ 21 ላይ እና ማረቆ ማን ነው የዮሐንስ ወንጌል ምዕራፍ ሁለት ላይ ነው የምናገኛቸው እነዚህ ታሪኮች። ቤቴ ወይም የአባቴ ቤት የሚል ነው የምታገኙት። እና ቤቴ በማለቱ በዮሴፍ ቤት እኮ ነው ያደገው። እሱ የተወለደው ደግሞ በከብቶች በረት ነው። ቤቴል ዘንድ በምን ተገባው ካላችሁ በመለኮታዊ ስልጣኑ ይህን ተናግሮታል። ክርስቲያኖች በመለኮታዊ ቃል ይህን ተናግሮታል ማለት ነው። በዚህ መንገድ መቅደሱን ያነጻበት ሳምንት ነው ይቃል። የአይሁድንም ገበያቸውን፣ ድርድራቸውን የፈታበት ሳምንት ነው። እንዲህ ሳይፈታ የሚቀር ይመስላችኋል? እንዲህ የደረደርነው ነገር ሁሉ እንዲህ የካብነው ካብ ሁሉ እንዲህ ሳይፈታም ይቀር ይመስላችኋል? እንዲህ ያጠርነው አጥር ሳይፈታም ይቀር ይመስላችኋል? እንዲህ በሴራ የደረደርናት እንደ ቆመች መትቀር ይመስላችኋል? እግዚአብሔር በፈረደ ቀን፣ እግዚአብሔር በተናገረ ቀን ማትናድ ይመስላችኋል? እንዲህ የካብናት አሁን አስመስለን ቀባብተን ቀባብተን ስለሰራናት ሰው ስለማያውቃት ይች የሰራናት ሴራ በጠቅላላ በህዝቡ ዘንድ ተቀባይነት አግኝታለች፣ ጸድቃለች፣ ጽድቅ አስመስለናታል። አይሁድ እኮ ጽድቅ አስመስለው ነው ያስገቡት። ምክንያቱም በወቅቱ ምን ይደረግ ነበር መሰላችሁ? እየነዳ ይመጣል ከሩቅ ሀገር፣ ለመስዋየት የሚሆነውን በሬ ማለት ነው። ምክንያቱም ማንኛውም እስራኤላዊ በየትኛውም ሀገር የሚኖረው ለመስዋየት የሚሆነውን ከላሙ የመጀመሪያውን ውላጅ ለእግዚአብሔር ማምጣት ስለነበረበት እየነዳ ከሩቅ ሳምንትም ሁለት ሳምንትም አንድ ወርም አንድ ዓመትም ፈጅቶበት ይደርሳል። መቅደሱ ዘንድ ሲደርስ ደክሞ ይደርሳል። በመንገድ ምክንያት ርቦት፣ ደክሞ ጠውልጎ ይመጣል። ይህን እንዴት መሥዋዕት አድርገህ ታቀርበዋለህ? ይህማ ለእግዚአብሔር እኮ ሊቀርብ የሚገባው መሥዋዕት አይደለም ይሉትና ያስፈራሩታል ማለት ነው። ታዲያ ምን ይሻላል ሲላቸው፣ እኛ ዘንድ በሁለት አንድ መለወጥ ትችላለህ። እኛ ዘንድ የሰቡ ለእግዚአብሔር የሚገቡ መሥዋዕቶች አሉ እና በሁለት አንድ ለውጥ ማቅረብ ትችላለህ ይሉታል። በሁለት ደካማ አንድ ብርቱ ወሬ ይለውጥና ያቀርባል ማለት ነው። እነዚያ አተረፉ ማለት አይደል? እንዲህ እያደረጉ ነው ቤተ መቅደሱን በከብት ሞሉት፣ በእንስሳ ሞሉት። እንዲ እያደረጉ በእንስሳ ሞላ ነው እኮ ቤተ መቅደሱን። እውነት ለመናገር ያ ማለት በስጋዊ ሀሳብ ሞላ ነው እያልኳቸው ነው። ክርስቲያኖች እንስሳዊነታችን መቅደስም ውስጥ ሳይገደብ ታየ እኮ። በጣም ግልጥ ብሎ ነው የታየው ይሄ እንስሳዊ ባህሪያችን። ምክንያቱም እዛም ሆንን እንደባደባለን፣ እዛም ሆንን እናመነዝራለን፣ እዛም ሆንን እንከፋፈላለን፣ እዛም እንስሳዊ ባህሪያችን ጨካኝነታችን፣ መቅደስ ውስጥ ሳይቀር ነው የተገለጠብን። እርስ በርስ መበላላት፣ የማንተዛዘን ጨካኞች የሆኑ መቅደስ ውስጥ ሳይቀር ነው ክርስቲያኖች። መቅደስ ውስጥ ገብተን እንደዛ ሆነን እንታያለን እና ታይቷል፣ ተገልጧል። እንስሳዊ ባህሪያችን በነገር ሁሉ ነው የተገለጠብን። ይህንን አሳይቶናል፣ ይህንን ያሳያል። እና ያንን ነው እንግዲህ አሰሱል አውፅ ዘንድ ተምዜ ያላቸው አውጡት አላችሁ። እነሱ የጽድቅ አስመስሎ ለእግዚአብሔር ብለው የቀኑ አስመስለው ነው ያቀረቡት። አሁን ብዙ ሰው ስትመለከቱት እንስሳዊ ጠባዩን ለእግዚአብሔር የቀና አስመስሎ ነው የሚያስገባት። ጥቅሙን እኮ ነው ተመልከቱት። ጥቅሙ እንዳትቀርበት መጽሐፍ ቅዱስ ይጠቅስና ያከናንባታል። የእግዚአብሔር ቃል ለብሰት፣ ጥቅሙ እንዳትቀርበት ወይም ሹመቲቱ ወደሱ ትመጣለት ዘንድ ሰው ይሰበስብና፣ አይ ሹመትማ የሚገባው ለአባገሌ ነው፣ ሹመትማ ለቄሰ ገሌ ነው፣ ሹመትማ ለእንትና ነው እንዲባል ያደርጋል። ጽድቅ ያስመስለው ኃጢአታቸውን ያስገቡ ሰዎች አሉ መቅደስ ውስጥ። መቼ እስከ መቼ እግዚአብሔር፣ አሰስሉ አውፁ ዘንተም ዘ እስከሚል ድረስ፣ ከዚህ አውጡ ብሎ እስኪያሰናብተን ድረስ እስኪያስወጣብን ድረስ፣ ያልታወቀብን መስሎን አሁን ሰብስበን ሰብስበን መቅደሱ ሞልተነዋል። በስጋ ዘመዶቻችን ሞልተነዋል። የስጋ ዘመድ የሌለው እኮ አሁን ለመቀጠርም እየተቸገረ ነው አይደል? ለመቅረብ እንኳን መሥዋዕቱን ለማገልገል እንዴ፣ ክርስቶስን ለማገልገል ፈጣሪን እንዲ ዘመድ ከሌለህ ልባል እችላለሁ። እውነት ለመናገር ጌታዬን ለማገልገል እንዴት በጉቦ እገባለሁ? ገንዘብ ከፍዬ እንዴት እገባለሁ? ይሄ እኮ በእንስሳ በላም በበሬ ቤተ መቅደሱን መሙላት ማለት አይደል እንዴ። በተገዛ ላም በተገዛ በሬ ሞላ ነው እኮ መቅደሱ። ከዚያ በኋላ መጥቶ ምን ይሆናል? ጉቦ ከፍሎ ገብቶ ጉቦ ተቀባይ አይደል የሚሆነው? በዘረኝነት ገብቶ ዘረኛ አይደል የሚሆነው? ሌላ ምን ሊሆን ይችላል? ወገኖች እንዲህ እኮ አይደለም። የእግዚአብሔር መቅደስ አይቀለድበትም። በመቅደሱ ከቀለድን እግዚአብሔር በሕይወታችን የሚጫወቱብን አጋንንትን ያሰለጥንብናል። አትጠራጠሩ። በመቅደሱ ኃጢአት ከነገሰች በሰው ልጆች ላይ መከራ ይነግስባቸዋል። በመቅደሱ ግፍ ከነገሰ፣ ግፍ ከታየ እግዚአብሔር ዓለምን የግፍ መድረክ ያደርጋታል። ተዋናያኖቹ በጠቅላላ ትራጀዲ ነው የሚጫወቱት ተውኔት በጠቅላላ ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር የሚፈልገው ምንድን ነው ካላችሁኝ ከቤተ መቅደስ ውስጥ ላሙን በሬውን ጊደሩን ርግቡን እንድናስወጣና በክርስቶስ ሁላችንም አንድነው እንድንሆን ይፈልጋል ማለት ነው። የመንፈስ አምልኮት እንድናቀርብለት ምክንያቱም በወንጌል ምን ተብሏል? በዮሐንስ ወንጌል ምዕራፍ አራት ላይ አምላካችን ኢየሱስ ክርስቶስ በመንፈስ የምትሰግዱበት ዘመን ይመጣል አላለንም እንዴ? በመንፈስ እንመላለስ የቤተ መቅደስ ሹመት መንፈሳዊ ነው በመንፈስ ነው ልንሾመው የሚገባ የቤተ መቅደስ አገልግሎት መንፈሳዊ ነው በመንፈስ ነው ልናገለግለው የሚገባ ከስጋ ሀሳብ ከስጋ አሰራር ነጻ የሆነ ስጋችን ማገልገያ ነው እዛ ውስጥ ሌላ ነገር የለውም ማለት ነው ስጋችን ልናገለግልበት መቆማችን በስጋ በአጸደ ስጋ ስለሆነ ቤተ መቅደሱ በአጸደ ስጋ እንድናገለግልበት የተፈቀደልን ስለሆነ ብቻ ነው የምንገባው እንጂ እውነት ለመናገር ይሄ መንፈሳዊ ቤት ነው እና መንፈሳዊ ስራ እንዲሰሩ ነው የታዘዙ። በመጨረሻ ግን ምን ሊላቸው ፈልጎ ነው? አሁን ጌታ ይህን ሁሉ ነገር ያደረገው ለምንድን ነው ከተባለ ከዚህ በኋላ የሚያመጣውን ለማምጣት ነው እንጂ እውነት ለመናገር አሁን እዚህ ቤተ መቅደስ ውስጥ ክርስቶስ መስዋዕት ሆኖ የሚቀርብ ይመስላችኋል? ባሮጌው መቅደስ ውስጥ እኮ ክርስቶስ መስዋዕት ሆኖ አልቀረበም። ቀራኔው ላይ ነው እንደምታውቁት መስዋዕት ነው የቀረበው አሁን እሱ ሊቀ ካህናት ሆኖ እዚህ የሚሾም ይመስላቸዋል። እንደዛ አይደለም። የእሱ ሊቀ ካህናትነት የተገለጠው በቀራኒው ላይ ነው። መስቀል ላይ ያየ ነው የተገለጠው እና እዚህ ላይ አይደለም። በጎች፣ ላሞች በታረዱበት በተሰዉበት ቦታ ላይ አይደለም። እዚህ ቦታ ላይ አይደለም። ቆም ግን፣ ለምንድን ነው ታዲያ፣ እንደዛ ከሆነ ለምን አልተዋቸውም? ይህንቆ ለምን አልተውም? እንዳልተወለደበት ሁሉ አሁንም ሲያስተምር ለምን ንግዱን አልተወላቸውም? የንግድ ቤት እንዲያደርጉት ዝም ብሎ አልተወላቸውም ከተባለ እሱ አይደለም ዋናው። ዓላማው ከዚህ በኋላ የሚጠይቁት እንዲጠይቁት ነው። ይሄንን ስታደርግ ምን ምልክት ታሳየናለህ አሉት ይላል። ሁለት ነገር አንደኛው፣ ደቀ መዛሙርቱ የቤተ ቅናት አቃጠለኝ የሚለው ትንቢት መፈጸሙን አረጋግጠውበታል በዚህ ቃል። ሁለተኛ ደግሞ ምን ምልክት ታሳየናለህ የሚል ጥያቄ አይሁድ ጠይቀውታል እና ሚለውን ብሏቸዋል። ምንድን ነው ያላቸውም? ንስት ወለ ዝንቱ ቤተመቅደስ ቤተ መቅደስ ወበሰሉስ ዕለት አነሱ። ይህን ቤተ መቅደስ አፍርሱት በሶስተኛው ቀን መልሼ እሰራዋለሁ። ክርስቶስ ሐናጼ መቅደስ መሆኑ የተረጋገጠው ወይም ቤተ መቅደስ ሊሰራ የመጣ መሆኑን በግልጽ የተናገረው በዚህ ዕለት ነው። ይህችን መናገር ስለፈለገ ነው ባይሁድ መካከል ይህን ቤተ መቅደስ አፍርሱት በሶስተኛው ቀን እሰረዋለሁ። ቤተ መቅደስ የተባለ ሰውነቱ ነው። በሶስተኛው ቀን እሰራዋለሁ ማለት በሶስተኛው ቀን አነሳዋለሁ ማለት ነው። ወንጌላዊ ራሱ ተርጉሞታል ወውቱ ሰ የሚለውን በይንተ ቤተ ስጋሁ አደል የሚለው እሱስ ቤተ መቅደስ ስለተባለ ሰውነቱ ይነግራቸው ነበር ተብሎ ነው የተጻፈው። እና ቤተ መቅደስ ስለተባለች ሰውነቱ ቤተ መቅደስ ስለተባለች ሰውነታችን እየተናገረ ነበር። ክርስቶስ ሰራዬ መቅደስ ነው። መቅደስ ሊሰራ ነው የመጣው። ምክንያቱም ክርስቶስ ሰሎሞን ነው ብለናል፣ ግን ደግሞ ከሰሎሞን የሚበልጥ ነው። ከሰሎሞን የሚበልጥ መሆኑ ሰውነታችንን መቅደስ አደረገው። ሰሎሞን መሆኑ ቤተ መቅደስ ሰሪ ሆነ። ምክንያቱም የመጀመሪያው ቤተ መቅደስ ሰሎሞን አደል የሰራው፣ በኋለኛው የመጣው ኢየሱስ ክርስቶስ ደግሞ የሰሎሞን ምሳሌ የሆነው እሱ ደግሞ ሰውነታችንን መቅደስ አደረገልን ማለት ነው እና እሷን ለመግለጥ ነው። ሶስተኛው ቀን ላይ አነሳዋለሁ። አጋንንትን እኮ ነው፣ አፍርሱት ግን እሰራዋለሁ የሚላቸው እኮ አጋንንትን ነው። አፍርሱት፣ በሀጢአት አዳምን አፍርሱት፣ ግን መልሼ እሰራዋለሁ አፍርሱት የሰው ልጅ በስህተት ጣሉት፣ ነግን ግን በንሳ አድሰዋለሁ፣ እወለውለዋለሁ፣ እመልሰዋለሁ እያለ ነው። እግዚአብሔር ባይመልሰን ኖሮ ስንት ጊዜ ወድቀን ነበር፣ ሆን ስንት ጊዜ ሄደን ነበር። እግዚአብሔር ባያነሳን ኖሮ ስንት ጊዜ ሰይጣን ካፈርደ ባልቆን ነበር፣ አይደል እንዴ? ስንት ጊዜ ስንት ጊዜ፣ እግዚአብሔር በእውነቱ እንደወጣን በቀረን ነበር እኮ፣ ስንት ጊዜ አስወጥቶን ነበር ከመቅደስ ሰይጣን፣ ግን እግዚአብሔር መለሰ። ይሁ ዛሬ በቆምንበት ስፍራ ላይ አለ። አሁን ዛሬ ይሁ በማድረጋችን አለ ይሄው ዛሬ ካህናት ነን። ይሄው ዛሬ ዲያቆናት ነን። ይሄው ዛሬ ሰንበት ተማሪ ነን። ይሄው ዛሬ ዘማሪ ነን። ይሄው ዛሬ ቆራቢ ነን። ይሄው ዛሬ በመቅደስ የምንቆም በመቅደስ የምንጸልይ ተፈቅዶልን በየመቅደሱ አገልጋዮች ነን። ስለዚህ ወገኖቼ እግዚአብሔር ይችል ሊነግረን ስለፈለገ ነው ማለት ነው ወደ ቤተ መቅደስ የመጣው እንጂ በዚህ ቤተ መቅደስ እሱ ሊቀ ካህናት ሆኖ ሊሾምበት እሱ መስዋዕቱ የሚያቀርብበት ስፍራ ሆኖ እንደዚህ ያስፈልጉት ሊያቀርብ የመጣ እንዳልሆነ ልናውቅ ይገባናል ማለት ነው። ስለዚህ ወገኖቼ ለአይሁድ መስዋዕታቸው ያለፈ መሆኑን ነግሯቸዋል። ለአይሁድ ክህነታቸው የተሻረ መሆኑን ነግሯቸዋል። ሹመታቸው፣ በጠቅላላው የቤተ መቅደሱ ኃላፊነታቸው እንደተነሳ ለማጠየቅ አውጡ፣ እነሱን ፈቃድ አልጠየቀም። አውጡ ነው ያላቸው። አወጣው እለፍ ባለው ጊዜ ያልፋል እና ሁሉም ይሻራልና መስዋዕቱም ያልፋል፣ ክህነቱም ያልፋል። አሁን አለፈ፣ በቃ ተሻራል። ለዚህ ነው ከቤተ መቅደስ መስዋዕታቸውን በሙሉ ጥርቅርቅ አድርጎ መባቸውን ሳይቀር ሚገርሞ። ምክንያቱም የሀጣን መባ ነው፣ ይህን አይቀበለውም እግዚአብሔር። በመጀመሪያ እግዚአብሔር የሚቀበለው መባ ሰውነት ነው፣ የሰው ነፍስ ናት የሚቀበላት መባ። ሰውነቱ መባ አድርጎ ያልሰጠ ሰው ምንም መባ ቢያገባ በእግዚአብሔር ዘንድ ተቀባይነት የለውም ማለት ነው። ለዚህ ነው የመጀመሪያው መባ ሰውነታችን እንደሆነ ለማጠየቅ የእነሱን መባ በሙሉ አውጡት፣ ከዚህ አስወጡ ነው። ወርቃቸውን ሳይቀር አወጣባቸው ስልጣናቸውን ገለባበጠባቸው፣ ተብሎ ነው የተጻፈው። ስልጣናቸው ተሽሯል፣ መስዋዕታቸው አልፏል፣ መባቸው ከቤተ መቅደስ እንዲወጣ ተደርጓል። ቤተ መቅደስ ሊሰራ የመጣው ኢየሱስ ክርስቶስ ግን በአዋጅ እሰራዋለሁ ብሎ ነገራችሁ። ላጋን ተመልከቱት፣ አሳፈረልን በሶስተኛው ቀን እሰራዋለሁ ብሎ ሰውነታችንን መቅደስ አድርጎ የሚሰራት ሐናጼ መቅደስ እንደሆነ ነገረን ማለት ነው። አምላካችን እግዚአብሔር ኃጢአት ቢያፈርሰንም በንስሐ መልሶ ይሰራል። ዲያብሎስ እንድንወድቅ እንድንፍገመገም ቢያደርገንም ቢጫነንም እንደገና መልሶ ያነሳን፣ በፊቱ ያቆመን። እንዲህ ቤተ መቅደሱን እንዳነጻ የእኛንም ሰውነት በቸርነቱ በቅዱስ ቃሉ እንዲያነጻልን መልካም ፈቃዱ ይሆንልን። የአይሁድ ቤተ መቅደስ ያነጻ አምላካችን ኢየሱስ ክርስቶስ ወይ የእኛንም ሰውነት ቤተ መቅደስ ታደርጋት ዘንድ የተቀደሰች የጸሎት ቤት የመሥዋዕት ቤት ለአንተ የምትመች ፍጽምት የሆነች የሰርግ ቤት ትሆን ዘንድ እንድታበቃት እንለምናሃለን። አምላካችን እግዚአብሔር ሁላችንም ለቤተ መቅደስነት ያብቃን። እግዚአብሔር ይስጥ።